የእኛ ስደተኞች መከራ የሚያበቃበት ቀን በጣም ናፈቀኝ። እቺ ልጅ አሁን ታማ ሐኪም ቤት ተወርውራ ነው ያለችው። አሁን ግን እኔ በጣም ያሳዝነኝ ነገር አረቦች ይወዱኛል፣ አረቦች እኩኝ ከባከቡኛል፣ አረቦች እንደዛ ያርጉኛል ብላችሁ ራሳችሁን ጉልበታችሁን ሁሉ ነገራችሁ የምትሉ ወጦች ተጠንቀቁ አረብ ቤት ስትኖሩ ራሳችሁን እየጠበቃችሁ እየበላችሁ ራሳችሁን ትሬት እያደረጋችሁ ለራሳችሁን ጊዜ እየሰጣችሁ ነው መኖር ያለባችሁ። እየሰራችሁ ከርማችሁ ግን አንድ ቀን ከታመማችሁ የሆነ ቦታ ወስደው ይወረወሯችኋል ማለት ነው። ይህ ቪዲዮ ለብዙ እህቶች እንዲደርስ ላይክ አድርጉት፣ እኔም ደስ እንዲለኝ ሌሎች ቱም ደርሷቸው እንዲማሩበት ማለት ነው። እኔ በጣም ያሳዝነኝ ነገር ምንድን ነው? ኮሜንት ላይ አረቦች ነበር ይህም ቪዲዮ ለቀቁት ኮሜንቱ እንዳለ እየሳቁ እየተሳለቁ አረቦች ግን ደስ የሚለው የሀበሻ ልጆች ደግሞ ኮሜንት ላይ በጣም ጥሩ ጥሩ ሀሳብ እየተጻጻፉ ነበረ ይሄ እዚህ ልጅቷ ጽሁፍ ላይ የተጻፈው ምንድን ነው የእሷ መታመም ሳይሆን የሚገልጸው ገና ረመዳን በአስራ ሰባት እሷ መታመሟ ስራው ማን ይሰራዋል የሚለው ነገር ነበር ያሳስባቸው ታጋ ያደረጉትም እንደዛ ነበረ ማለት ነው። በሰላም ከሀገራችን ወጠን ግን በጥቂት ጊዜ ውስጥ እንደዚህ እናብዳለን። እህቶቼ ለዚህ ደረጃ ሳትደርሱ በጣም ሳይከፋባችሁ እናንተም እንደወጣችሁ እንዳትቀሩ። የሆነ የከፋ ነገር ካለ ስራውን ቆም አድርጋችሁ ወይን መሳፈር ፈልጋለሁ በሉ ወይም ቢሮ ውሰዱኝ መቀየር ፈልጋለሁ በላቸው። ከሁለት አንዱ አይቀርም። አገራችሁ መጥፎ ሁኔታ ላይ ካላችሁ ወላሂ እሺ ጊዜ ሄዳ ቢኖርባችሁ አገር ግቡ። አገራችሁ ሰርቃችሁ፣ የሰው ነብስ አጥፍታችሁ አይደለም የወጣችሁት፣ ሌላ እድል ይኖሯችኋል። አሁን እቺ ልጅ አኪም ቤት ነው የገባችው የእብድ መርፌ ይወጓታል በዛው ደንዝዛ ትቀራለች ማለት ነው። ለእናቷ ጽናት ይስጣት። ማን ነው የሚያገኛት አሁን እቺ ልጅ ማን ነው ፈልጎ ቤተሰቦቻችን የአብዛኞቻችን ቤተሰቦች የገጠር ሰዎች ናቸው። ልጆቻቸው ከወጡ ልጄ ምን ሆን አይሆን ምናምን ብለው ይጠይቃሉ። ነገር ግን መልስ አያገኙም፣ በእርግጠኝነት ማለት ነው። ያው የኢትዮጵያ ኤምባሲ ታውቃላችሁ፣ ልጆቹን አይፈልግም። ለአረቦች የሸጠውን ልጅ የት አለችው ብለው አይጠይቅም። መንግስት የለንም። ግን ራሳችሁ ጠብቁ፣ እንደዚህ ሳትወድቁ ራሳችሁ ጠብቁ ማለት ነው። እጅ ልጅ አሁን እኮ የመንፈሳዊ ምናምን ህመም ይሆናል። የሐኪም ቤት ላይሆን ይችላል ህመሟ። ቁርአን ራሱ ቢቀራበት ሊሻላት ይችላል። ግን ሐኪም ቤት ወስደው ነው የወረወሯት። የመንፈሳዊ በሽታ ደግሞ መርፌ አይወድም ታውቃላችሁ። በጣም ከባድ ነው እና በያላችሁበት ቦታ ላይ ይጠብቃችሁ። የአላህ ሰላም አይለያችሁ። ራሳችሁን ጠብቁ። አትጨናነቁ በተለይ አንድ ሰራተኛ ሆናችሁ የምትሰሩ አትጨናነቁ። ለምንድን ነው እንደዚያ ያልኳችሁ? አሁን ጭንቀት ከፎቅም ሲጠሯችሁ፣ ከታችም ሲጠሯችሁ ጭንቀት ኦቨር ነው የሚሆኑባችሁ። ኦኬ እናንተ ስራ ላይ ከሆናችሁ ስራ ላይ ነኝ ትንሽ ጠብቁኝ፣ ሰብሮ አለ የሸዋዬ እነ መሽቆሎ ብላችሁ ተናገሩ። ነብሳችሁን አታስጨንቁ። ከሰማይ በታች ያለው ጨረቃ ነው፣ ከልኩም ያልፍ ነገር የለም። አንቺ ማሽን አደለሽም ወይም ደግሞ ሮቦትም አደለሽም። ሰውነሽ እንደሰው እንደ ሰው ነው። ምሳሪው እንደ ሰው ሁለት እጅ ነው ያለሽ። እና አትፍሩ፣ አትሳቀቁ፣ አትጨናነቁ። አረቦች ሰው ናቸው። ይህን ያህል ምንም የሚያደርጉት ነገር አይኖራቸውም። ጤነኛ አረቦች ከሆኑ እናንተ ለመምታት ለመግደል አይፈልጉም አልሰራም ካላችሁ ቀጥታ ወይ ቢሮ ወይም ኢትዮጵያ ያሳፍሯችኋል። ጤነኛ ከሆናችሁ ችግር የለውም። ነገ ሌላ ሀገር ትሄዳላችሁ። ለምንድን ነው የምትሰቃዩት? ለምንድን ነው ይህን ያህል ደረጃ ጭንቅላታችሁ እስኪለቅ ድረስ ራሳችሁ የምትጥሉት? እች ልጅ ከእኖ ስላመማት ብቻ ሳይሆን ሰውነቷ አይቶ መመስከር ይቻላል። ራሷን በጣም ጥለዋለች። ጸጉሯን ይዩት ደርቃለች ወላሂ። ብዙዎቻችሁ የመዳም ስራ ሳያልቅ አትበሉ፣ የመዳም ስራ ሳያልቅ አትሸኑ። ስራ እኮ አያልቅም ሀያ አራት ሰዓት ሙሉ ብትሰሩ አያልቅም። ወላሂ እና ምሳ ሰዓት ራሳችሁ ሰዓት ስጡ፣ ቁርስ ሰዓት ለራሳችሁ ሰዓት ስጡ። ስራ በፕሮግራም ስሩ እሺ። በዚህ ደረጃ ራሳችሁ አትጣሉ። ጤነኛ ስትሆኑ ነው ባልም፣ ፍቅረኛም፣ ቤተሰብም፣ እናትም ኢለናት አባትም፣ ዘመድም ሁሉም መዳሞች ብቻ አይደሉም። ጤነኛ ስትሆኑ ሁሉም ሰው ይወዳችኋል። ጤነኛ ስትሆኑ ሌላ ሀገር የተለያየ ነገር መስራት እድል ይኖሯችኋል። ጤና ካለ በሰማይ መንገድ አለ። ግን ይሄ ገንዘብ አሁን ተጨናንቃችሁ እራሳችሁን ጥላችሁ ሰርታችሁ የምታገኙት ገንዘብ ወላሂችን ልጅ አሁን አይመልሳትም። ስለዚህ የጤናችሁን ጉዳይ ሊያሳስባችሁ ይገባል እላችኋለሁ። ብዙዎቻችን የጤናችን ጉዳይ ያሳስበንም በቃ የወጣ ነው ለስራ ነው አው ለስራ ነው አላማ ለን አ አላማ ግን ደግሞ እኛ ስንኖር ነው የአላማ ሊሳካ የሚችለው። ለምሳሌ አሁን እቺ ልጅ ለአላማ ነው የወጣችው፣ ቤተሰቦቿን ለመለወጥ ነው የወጣችው። ግን እሷ አሁን የለችም ታማለች። የምሬን ነው ምላችሁ እና ነቂቃ፣ በጣም ነው የሚገርመው፣ በጣም ነው የሚያመው። በየቀኑ በጣም ብዙ ስቃይ፣ በጣም በርካታ ስቃይ የሚሰቃዩ ህይወቶችና ያለው ያማል። ምንም ልላቸው አልችልም። ራሳችሁን ጠብቁ፣ እራሳችሁን አትጣሉ ያላችሁ እኛ ብዙ ጊዜ የምንፈራው አገሬ ላይ በጣም ብዙ ወጪ አውጥቼ ነው የመጣሁት፣ ግዴታ ራሴን ጨቁኜ ራሴን አስጨቅኜ ራሴን ጎድቼ መስራት አለብኝ። ለምን ሰው ይስቅብኛል፣ ሰው ምን ይለኛል፣ ሰው እኮ አሳፈሯት ይልኛል፣ ሰው የሆነ ነገር ይለኛል ብለን ነው ምንጎዳው ራሳችን። ገብቷቸዋል። ሰው ሊያኖራቸው አይችልም። የራሳቸውን ስቃይ እኮ እናንተ ነው የምታቁት። ከእናንተ በላይ እናንተን ሰቃይ የሚያቅ የለም። ከእናንተ በላይ ያለቀሰ አለ? ከእናንተ በላይ የደከመ ሰው አለ? ከእናንተ በላይ የሰው ፊት የሚገርፈው አለ? የለም። የምሬን ነው። ስለዚህ ዛሬ ብትታመሙ ምራሳችሁ ነው የምትታመሙት። የከሌለች ታመመች ምናምን ነገር ፈጣሪ መራት ትባያለሽ። ኢቭን አያስታውሱሽም ማለት ነው ስለ ሰው አትኑሩ ውዶች፣ ስለ ራሳችሁ ብቻ ኑሩ። እራሳችሁ ስለሚጠቅማችሁ ነገር ነጊ እናንተ ሰርታችሁ ደክማችሁ ለፍታችሁ፣ ግን እናንተን በዚህ ደረጃ ካበዳችሁ የሚበላው ሌላ ሰው ነው ሌላ የማይመለከተው አንድ ቀን በሰው ፊት እንደ እናንተ ያልተገረፈ አንድ ቀን ያላዘ